ሰበር ዜና መስከረም 5 2018። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የአረጋ ከበደ መኪና ዳግም ለሁለተኛ ጊዜ በፋኖ መማረኩ ተነገረ። የፋኖ ኃይሎች ባህር ዳር ዙሪያ ሲንቀሳቀስ በነበረ የአማራ ክልል ካቢኔ ላይ በፈጸሙት ጥቃት የአገዛዙ መኪና ጨምሮ የባለስልጣናት አጃቢዎች መማረካቸው ተሰምተዋል። ከፋኖ ኃይሎች ጥቃት አረጋ ከበደና ካቢኔው በከባድ መሳሪያ ከለላ ማምለጣቸውም ተነግሯል። ዝርዝር ዘገባ ይዘንበታል። በሌላ በኩል አሳዛኝ መረጃም ተሰምቷል። ኮማንዶ ፍቅሩ ሙሉዬ በጥቁር አማሪዎች ተተኮሰብኝ ቆስያለው ሲል መግለጫ አውጥተዋል ሆነም እያሳድዱኝ ነው ሲል ንግግር አድርጓል። የፍቅሩን መግለጫ ይዘነዋል። ወዲህ ደግሞ በጎጃም ጎንደርና ወሎ ውጊያ እየተደረገ ነው። በጎንደር ከአንድነቱ ማግስት እና ጀሬም በጋራ ሆነው ብልጽግና ላይ መብረቃዊ ጥቃት አድርሰዋል። በወሎ ከፍተኛ አገዛዙ ጦር መሪዎች እና አመራሮች የተገደሉበት ውጊያም ተደርጓል። ፋኖ ድንቅ የከተማ ኦፕሬሽን ሲል የጠራውን ኦፕሬሽን ሰርቷል። በዝርዝር እንቃኘዋለን። በሌላ በኩል ህወሀት ላይ የሚደረገው የተቃውሞ ሰልፍ ሲቀጥል፣ ወዲህ ደግሞ ጥሙጋ ላይ የአገዛዙ ወታደሮችና የህወሀት ወታደሮች ውጊያ ማድረጋቸው ተነግሯል። በዝርዝር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 በሕወሓት ላይ የሚደረገው የተቃውሞ ሰልፍ ዛሬም እንደቀጠለ ነው። ወደ መቀሌ የሚያመሩ መንገዶች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይሎች ሰልፈኞች ተዘግተዋል። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀሌ በ35 ኪሎ ሜትር ርቀት በምትገኘዋ የአጉላአ ከተማ፣ በደቡባዊ ዞን ከመቀሌ 10 ኪሎ ሜትር አካባቢ በምትርቀው የመሆኒ ከተማ መሆኑን የሚዲያችን ምንጮች አረጋግጠዋል። በተጨማሪም በሰሜን ምዕራብ ዞን ወደ ሽረ ከተማ የሚወስደው መንገድ ከከተማ 20 ኪሎ ሜትር ርቀት በሚገኙ እንዳባጉና ከተማ በሰልፈኞች ተዘግተዋል። ሰልፈኞቹ ጥቅምት 3 2018 ዓ ም ከመቀሌ ከተማ ወደ አሉላ አባነጋ አውሮፕላን ማረፊያም የሚወስደውን ዋና መንገድ ዘግተው ውለው በዚያው ቀን ምሽት ከጊዜያዊ አስተዳደር ተወያይተው ጥያቄያቸው ልክ እንደሆነ በየደረጃው ይመለሳል ተብለው ነበር። ጉዳዩ አሁንም ግን አላበቃም፤ ሰዎቹ ሰልፋቸውን አላቆሙም። በትግራይ ክልል መቀሌን ጨምሮ በተለያዩ አካባቢዎች የትግራይ ታጣቂዎች ከደሞዝ እና ጥቅማጥቅም ጋር በተያያዘ ዛሬም ድረስ ተቃውሞ እያሰሙ ሲሆን ጥያቄውን ለመመለስ ከአመራሮች ጋር ሰፊ ውይይት እንደተደረገና መመሪያ መዘጋጀቱን ከክልሉ ፕሬዚዳንት ጽሕፈት ቤት የተገኘ መረጃም ያመላክታል። የክልሉ መንግስት ጥያቄው ተገቢ መሆኑን አምኖ ክልሉ አቅሙ በሚፈቅደው ልክ ጥያቄያቸውን ለመመለስ እሰራለሁም ብሏል። ዛሬም ተቃዋሚዎቹ በተለያዩ አካባቢዎች ተቃውሞ ማሰማታቸውን ግን ቀጥለዋል። መቀሌም በታጋዮች ሰልፍ ተሞልታለች። ይህ በእንዲህ እንዳለ የትግራይ ወታደሮችና የአብይ አህመድ ወታደሮች በጥሙጋ ውጊያ ማድረጋቸው ተሰማ። ጥሙጋ ማለት ከሰሜን ወሏ ቆቦ ከተማ ከ5 እስከ 7 ኪሎ ሜትር ርቀት ላይ የምትገኝ ትንሽዬ ከተማ ነች። በአማራ ብልጽግና በሚተዳድረው ግዛት በኦሮሞማው መከላከያ ሰራዊት ቁጥጥር ስር የነበረች ከተማም ነበረች። ይህችን ትንሽዬ ከተማ የህዋ የሰላማት ኃይሎች ተቆጣጥረው የኢትዮጵያ ሰንደቅ ዓላማን አውርደው የራሳቸውን ባንዲራ ከተከሉም ሰንበት በት ብለዋል። እናም ትላንትና ማክሰኞም በጥሙጋ ከተማ የገበያ ቀን ነበር። በዚህ ዕለት ከቆቦ፣ ከሮቤት ካራዱም፣ እና ከተለያዩ ቦታዎች በሬ፣ ፍየል፣ ግመል እና የተለያዩ እንስሳቶችን ለመግዛትም ሆነ ለመሸጥ የሄዱ ሰዎች ህወሀት በእያንዳንዱም እንስሳት ቀረት ትከፍላላችሁ ትላቸዋለች። ህዝቡም እሺ ብሎ መክፈል ይጀምራል። በዚህን ጊዜ በቅርብ ርቀት የነበረው መ መከላከያም ይህንን ጉዳይ ይሰማል። ሰምቶም አልቀረም ወደ ህወሀት ኃይሎች በመሄድ እናንተ ማን ስለሆናችሁ ነው ቀረጥ የምትቀበሉት? ቀረጥ መቀበል ካለብንም እኛንም በሚል አንድ ሁለት መነጋገር ይጀምራሉ። በዚህ መሃል የተጀመረው ንግግር ደረጃውን ከፍ አድርጎም ወደ ጸብ አደገና ሁለቱ ጠመንጃም ይዘው ምላጭ ተሳበው ወደ ተኩስ ተቀየረ። ተለባለቡም፣ ተጋደሉ። በርካታ የአገዛዝ ወታደሮች ሞቱ። በአካባቢው ብዙ ኃይል ያሰፈረችው ህወሀት ኃይል ጨመረች። ድሮ ቢሆን ኖሮ መከላከያው ሲጠቀም የሚደርሰው አማራ ነበር። አማራው አብይ አህመድ ክዶት አሳልፎ ስለሰጠው አማራው በራስ የመንገድ ሄጄ መብቴን ያስከብራለው ነጻነት ይንቀዳጃሉ ብሎም ጫካ ስለገባ ለመከላከያው የሚደርስለትም ጠፋ። ደጀን ሕዝብም ስለሌለው ተኩሱ ሲበዛበት የሞተው ሞቶ የቆሰለውም ቆስሎ ከሞትና ከመቁሰል የተረፈው መከላከያ ሁሉን ነገር ጥሎ እንደለመደው በፍጥነት አካባቢውን ለቆ መውጣቱን ማረጋግጠናል። በአካባቢው የነበሩ የአይን እማኞች እንደሚሉት የአብይ አህመድ ወታደሮ ሲበዛ ህጻናትና ገና ታዳጊ ትንንሽ ልጆች ናቸው ሲሉም ይናገራሉ። እነ አብይ አህመድ የሚሰሩት ስራ ግፍ ነው ሲሉም የአካባቢው ማህበረሰብ ይናገራል። ህጻናት ወታደሮች በጣም ነው የሚያሳዝኑት ሲልም በሚያዘናንጀቱ ይናገራል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች እንዲሁም አበይት ጉዳዮች አልፋለሁ። በቅድሚያም ሰበር ዜና፣ የመጀመሪያው የአንድነት ውጊያ ተካሄደ። የጎንደር ፋኖዎች ትላንት ወደ አንድነት መምጣታቸውንና እርቅ መፈጸሙን ጠዋት በነበረው ሰፊ ዜና ውጃችን ማሳወቃችን ይታወቃል። ከዚህ ጋር ተያይዞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀዝ በዚህ ሰዓት ከአገዛዙ ሰራዊት ጋር ከፍተኛ ትንቅንቅ እያደረጉ ነው። በውጊያውም ከወዲሁ በርካታ አገዛዙን ጦር በአንድነት ማውደማቸውም ተገልጿል። ውጊያው አሁንም እንደቀጠለ ስለሆነ በርካታ ዝርዝር መረጃዎችን ከማቅረብ እንቆጠባለን። ውጊያው ሲጠናቀቅ ዝርዝር መረጃ ሚዘን የምንቀርብ ይሆናል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ ትላንት ከሌሊቱ 12 ሰዓት ጀምሮ የአፋባሀ ምዕራብ አማራ ቅጥና ቴዎድሮስ እዝ ጎጃም አገው ምድር ኤፍሬም አጠናፉ ብርጌድ አዲስ ቅደም ከተማ ውስጥ በመግባት ባድረገችው የእጅ በእጅ ውጊያም የታገዘ ድንገተኛ ኦፕሬሽን በብልጽግና ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራም አድርሳለች። በዚህም ትላንት ከሌሊቱ 12 ሰዓት እስከ ረፋዱ 5 ሰዓት ድረስ ለተከታታይ 5 ሰዓታት በቆየ ልዩ ኦፕሬሽን አዲስ ቅድም ስላሌም፣ አባይን ዓለም ከብት ገበያና በአታ ቤተ ክርስቲያን ምሽጉ የነበረው ከሞት የተረፈው የብልጽግና ኃይል በፋኖች አረር የተሸኙ ሲሆን፣ 19 እድለ ቢስ ጓዶቹን ሳያነሳ ቁስለኛና ቁሳቁሱን በየሜዳው እያንጠባጠበም ሙሉ በሙሉ ብሽ በመልቀቅ ወደ አድጓሚ ተራራም ፈርጥጧል። አጠቃላይ በትናንትናው እለት አዲስ ቅድም ከተማ ልዩ ኦፕሬሽን 19 የብልጽግና ታጣቂዎች ሲገደሉም 27 ቁስለኛ መሆናቸው ተረጋግጧል። 16 ክላሽንጎ መሳሪያ ብዛት ካለው ተተኳሽ ጋር በምርኮም የፋኖ ኃይል ገቢ አድርጓል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚሊክ እዝም ድል በድል ሆኗል። ንጉስ ሚካኤል አሊኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮረኔል መ ብሬ አስማረ ዋሴ ከሚመራው አድማ ብቻና መካከል የ ሃያ ሁለተኛ ሻለቃ አዛዥ የሆነው ኢንጂነር አዝመራውን መደምሰሱን አረጋግጧል። ከደቡብ ወሎ ዞን መቀመጫ ደሴ ከተማ በስተ ምዕራብ ከሚገኙ 11 ወረዳዎች አንዷ የሆነችው መሀል ሳይንት ወረዳ መቀመጫ ደንሳ ከተማ ሰሞኑን በተከታታይ ለሶስት ቀናት የንጉስ ሚካኤል አሊኮር ሰራዊት የማጥቃት እርምጃ ወስዶ የብልጽግናን ኃይል መደምሰሱ፣ ማቁሰሉና መበታተኑ የተገለጸ ሲሆን ኮሩ ካቀፋቸው ክፍለ ጦሮች መካከል አማራ ሳይንት መቅደላ ክፍለ ጦር፣ መብረቁ ክፍለ ጦርና ኢንጂነር ደሳለኛ ሰፋ ክፍለ ጦር የተወሰኑ አህዶች ወደ መሀል ሳይንት የላኩት ኃይል ከፍተኛ የጦር ሜዳ ጀብዱ ፈጽሞም ከአድማ ብተና ሻለቃ አዛዥ በተጨማሪም የኮሎኔል መብሬ አስማ ማዋሴ አጃብ የሆነ ስናይፐር ተኳሽ እንዲሁም ሄኖክ የተባለ የሁለተኛ ሻለቃ ዘመቻ መሪና ሶስት የብልጽግና አመራሮችን ከበርካታ የብልጽግና ሰራዊት አባላት ጋር መደምሰሱንም አረጋግጧል። የመሀል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም ያዛቸው የግፍ እስረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከለላነት እንደተጠቀምባቸው ታውቋል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ የመሸገው የብልጽግና ኃይል የሆስፒታሉን ህንፃዎችና እስረኞች እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም፣ እነ ሞታይ ፈሬ ካምፑን ተጠግተው በቦምብ ስላጋዩት ብትንትኑም ሊወጣ ችሏል። የደንሳውን ድንገተኛ ኦፕሬሽን ተከትሎ አንድ ጋንታ አድማ ብተና ሙሉ በሙሉም ተበትኗል። የጋንታው አባላት ከነበሩበት ሶስት ወደ ኮሮ ሰራዊት በገዛ ፍቃዳቸው ከነሙሉ ትጥቃቸው ሲከዱ 15 ሰላም አስከባሪዎችም የብልጽግናን ኃይል ከድተዋል። የኮሮ ሰራዊትን ደንሳ ከተማ ሙሉ በሙሉ ሲቆጣጠር የብልጽግና ኃይል ከጎረቤት ወረዳዎች የሰው ኃይል ጭማሪ ጠይቆ፣ ከመካነ ሰላም በኩል አጋዥ ቢላክለትም ክለትም አስከሬን አጅበው ቅብር ከመፈጸም ውጪ የሰጡት የተለየ ድጋፍ የለም። በትላንትናው ዕለት ማለትም መስከረም አራት ቀን 2018 ዓም ጭምር የለቅሶ ስነስርዓት ላይ ጥይት ሲተኩስ ማርፈዳቸውን ነው ለማወቅ የተቻለው። ከትላንት በስቲያ አመራሮች ሲቀበሩ የቡድን መሳሪያ መተኮሱ ጭምር እንደነበረም ተረጋግጧል። የደንሳውን ኦፕሬሽን የመሩት የምኒልክ እዝ ምክትል ዘመቻ መሪ ኮረኔል ፈንታው ሙኩዬ፣ የእዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ፣ ንጉስ ሚካኤል አሊኮር አዛዥ ሻለቃ አብነው ታደሰ፣ የባለሽርጡ ክፍለ ጦር ወታደራዊ አማካሪ ሻለቃ ክንዱ ሰውነት፣ የባለሽርጡ ክፍለ ጦር ዘመቻ መሪ መቶ አለቃ ታደሰ አስፋው፣ እንዲሁም የንጉስ ሚካኤል አሊኮር ወታደ ማድሬ አዛዥ ፋኖ አበብ በመኩሪያና የኮሩ ዘመቻ መምሪያ ኃላፊ ፋኖ ጌትነት ሲሆኑ በኮሩ ስር ካሉት ክፍለ ጦሮች መካከል ከሶስቱ ከሶስቱ የተወጣጣ ኃይል በመያዝ ታላቅ የጦር ሜዳ ጀብዱም መፈጸም ተችሏል ሲሉ የፋኖ ኃይሎች አስታውቀዋል። በተለይ የሁለተኛ ሻለቃ አዛዥ ኢንጂነር አዝመራው እና ሄኖክ የተባለው የሻለቃ ዘመቻ መሪም መደምሰሳቸው የብልጽግና ኃይልን አጣብቂኝ ውስጥ ከቶት የተበታተኑትም ተመልሰው ወደ ካምፑ አለመግባታቸውና አራሻቸው መጥፋቱም ታውቋል። ይህ በእንዲህ እንዳለ ወሎ ላይ አሳዛኝ ዜና ተሰምቷል። ኮማንዶ ፍቅሩ በጥይት መመታቱን አሳውቋል። ኮማንዶ ፍቅሩ በፌስቡክ ገጹ ያጋራውን ጽሑፍ ምንም ሳንጨምር ሳንቀንስ ምንም አስተያየት ሳንሰጥ ወደ እናንተ እናጋራለን። ውድ አማራውያን በማለት ይጀምራል። የተከበራችሁ አማራውያን እንደሚታወቀው በዚህ አማራ ትግል ውስጥ ከገንዘብ እስከ ሕይወት መስዋዕትነት እየከፈልኩኝ መሆኑ ይታወቃል። በዚህም መላው የአማራ ሕዝብና የአማራ ፋኖ ህያው ምስክር ነው። በመሆኑም በጋሸና ውጊያ ሰሞኑን ራሴ ባደራጀው ጦርና የጠላትን አጀንዳ በተሸከሙ ጥቁር አማራዎች የግድያ ሙከራ ተደርጎብኛል። በስራ ጉዳይ ባድረግናቸው የስልክ ኮንፈረንስ ውይይት መጀመሪያ ድርጅቱ በማይፈቅደው መልኩ የውስጥ አሰራሮችና ውይይቶችን ሪከርድ አድርገው ለጠላት ካቀበሉ በኋላ የኔን ብቻ ንግግሮች ሚዲያ ላይ እንዲወጣ ካንጸባረቁ በኋላና እኒህና ምስል ጉዳዮችን አጀንዳ መስጠታቸውን ሳያንስ በጋሸና ውጊያ ማግስት ላይ በእኔና በአጃቢዎች ላይ የግድያ ሙከራም አድርገዋል። በዚህ ትግል ላይ የተጨቆነውን የአማራ ህዝብን ነጻ ለማውጣት ያለኝን ሁሉ ማለትም እውቀቴን፣ ገንዘቤን፣ እድሜንና ህይወቴን እንዳልገበርኩ ሁሉ በከሃዲዎች ከጀርባ እንድገደል ሙከራ ተደርጎብኝ በተአምር ተርፌ አለው። ይህንን ህዝብ እና እያገለገልኩት ያለው ሰራዊቴ እንዲያውቅልኝ ይፈልጋለው። በመቁሰሌ ለምን ቆሰልኩኝ ሳለል እንደ አንድ ታጋይና አታጋይ ለአማራ ህዝብ ብዙ ዋጋ እንደከፈለ ብሎም እንደ አንድ ከፍተኛ የኮር አመራር እንደ መሆኔ ሲያልፍም እንኳን ፈጣሪ አተረፈ እንኳን ደህና ሆንክ ከማለት ይልቅ አላስፈላጊ ስድብና ዛቻም ይባስ ብሎም ለምን ተረፍክ አይነት ማሳደድ እየተደረገብኝም ይገኛል። ብዙዎቻችሁ በተለይም የትግሉ ደጋፊ የሆናችሁ ቅንህትና ወንድሞቼም የትግል አጋር ጓደኞቼ፣ እንዲሁም ሰራዊቱ ስለእኔ ደህንነት አብዝታችሁ ስትጨነቁ በስልክ በተላይ በስልክ በተለያየ ሚዲያ ስትጠይቁኝ ዝም ያልኩት እኔ እንደ አንድ አመራርና እንዳለብን የትግል ፈተናዎች በትግል ህይወት ውስጥ አለመግባባት አልፎ አልፎ ያጋጥማል በማለት እንደ ወታደር በትዕግስት ይህንን ኃላፊነት ወስደው ለይቅርታ ይቀርባሉ በማለት እንደተለመደው ወታደራዊ ውይይት እናድርጋል ልን በማለት ትግሉን ታሳቢ አድርጌ እየደረሰብኝና የሆንኩትን ለትግሉ በማሰብ ታቅቤ ነበር። ቁስሌንም ቁስል አድርጌ ህመሜንም ህመም አድርጌም ሁሉንም ዋጣ አድርጌም ጠላት ደስ አይበለው በማለት ምንም ነገር ከመግለጽ ተቆጥቤ ነበር። በመሆኑም አሁን ላይ ግን የእኔ መቁሰል ግድ ሳይሰጣቸው ለምን ተረፍ ከአይነት ድርጊትና ማሳደድ እየተደረገብኝ ይገኛል። መላው የአማራ ህዝብና ህዝባዊ ሰራዊታችን እንዲሁም ለዚህ ትግል ደጋፊዎች በሙሉ ማወቅ ያለባችሁ ጉዳይ ቢኖር በብዙ መንገድ እየተገፋው እንደሆነ ነው። እናም ተገፋው ብዬ አላኮርፍም። ትግሌን እስከ መጨረሻው ህቅታም እቀጥላለሁ። የወጣውት ትልቅ ህዝብ ትልቅ አደጋ ስለተጋረጠበትና ይህንን ለመመከት በመሆኑ እስከ ህይወት መስዋዕትነት ለመክፈልም ዝግጁ ነኝ። በመጨረሻም ህዝቡ ማወቅ ያለበት ዛሬም ነገም ምንጊዜም ከህዝቤ ጎን መሆኔን ማሳወቅ ፈልጋለሁ። አርበኛ ኮማንደር ፍቅሩ ሙሉዬ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ኮር ትላዛል እንግዲህ አርበኛው የደረሰበትን የሆነበትን እንዲህ አጋርቷል። እኛም ለሚዲያ ቅርበነዋል። ከዚሁ ጋር በተያዘ አርበኛ ፍቅሩ ሙሉጌን ለማግኘት በተደጋጋሚ የሜሴጅ መልእክት ብንልክም አሁን ላይ ማግኘት አልቻልንም። ይህ በእንዲህ እንዳለም ሰበር ዜና ለሁለተኛ ጊዜ አረጋ ከበደ መኪና ተማረከ። በአስገራሚ ሁኔታ በአሁኑ ከመኪናው ጋር በርካታ አገዛዙ ወታደሮችም አጃቢዎች መማረካቸው ተገልጿል። ቦታው አሁንም ውጊያ እየተደረገበት በሆኖም ለመጥቀስ ባልችልም አረጋ ከበደና የካቢኔ አባሎችም ባለስልጣናት በከፍተኛ እጀባ ባህር ዳር ዙሪያ እየተንቀሳቀሱ በነበሩበት ወቅት በተከፈተባቸው ከፍተኛ የተኩስ ርምታ በርካታ አጃቢዎች የተገደሉ ሲሆን ለረጅም ሰዓት ከባድ ውጊያም ተደርጓል እና አረጋ ከበደ ግብረ ኃይል ራሳቸውን ሲያተርፉ ከታች ያለው መኪናና በቁጥር እስካሁን ከአምስት የሚበልጡ ወታደሮችንም የፋኖ ኃይል በምርኮ መያዙም ታውቋል እና ረጋ ከበደ በከባድ መሳሪያ ሽፋን ሰጪነት ያመለጡ ቢሆንም ተጨማሪ ኃይል ከባህር ዳር በማውረድ አሁንም ቦታው በማይጠቀስ ስፍራ ከፍተኛ ውጊያም እየተደረገ ይገኛል። ውጊያው ሲጠናቀቅ ተጨማሪ መረጃም ይዘን የምንቀርብ ይሆናል። እንግዲህ እንደሚታወቀው በትላንትናው ዕለት የጎንደር ፋኖ የአፋሃድና የአፋባሃ ቡድን ወደ አንድነት ወደ እርቅ መምጣቱን አሳውቋል። ከዚህ ጋር በተያያዘ በጠዋቱ የዜና ወዳችን ሰፊ ዘገባ ሰርተንላችሁ ነበር። ከዚህ ጋር በተያያዘ አርበኛ ዮሐንስ ንጉሶ ሙጬ ከመሳይ መኮንን ጋር ቆይታ አድርጓል። ከእሱ ጋር ያደረገውን ቆይታ በድጋሚ አድምጠን እንመለስ። እንግዲህ በዛሬ ሁለት ከጎንደር መልካም ዜና ሰምተናል። ይህን መልካም ዜና ሊያደርሰን ደግሞ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ ዝግነት ፍላ ኃላፊ አርበኛ ዮሐንስ ንጉሱ ይገኛል። ዮሐንስ፣ ምንድን ነው ምን ሰማው? በጣም መልካም ነገር እንደሆነ ነው። አሁን በጨረፍታ መረጃው የደረሰን፣ እስቲ ምንድን ነው በዝርዝር ግለጽልን። አመሰግናለሁ መሳይ። በቅድሚያ እንኳን ደስ ያላችሁ እንኳን ደስ ያለን ማለት እወዳለሁ እንወዳለን። ቀደም ሲል በተለያየ አደረጃጀት ነን በልዩ ልዩ ሁኔታዎች ግጭት ተከስተው እንደነበረ በተደጋጋሚ በጎንደር ይታወቃል። በጎንደር ያሉ ሁለት አደረጃጀቶች ማለት ነው። በዛሬ ሁለት ግጭትን የቀደሙ ግጭቶችን የሚፈታ ሰላም እንዲፈቱ እንዲሁም አሁን በቅርቡ የተደረጉ ግጭቶችም ቀጣይም ሌሎች የሚያጋቸው ጉዳዮችን እንዳይኖሩ ጉዞቻችን በሙሉ በጠላይ ትግራይ እንዲውሉ የሚያስችል ውይይትና ስምምነት ላይ ተደርሶ በእርቀ ሰላም ለዛሬ ዕለት ሁለቱ አደረጃጀቶች የእርቀ ሰላም አውርዶ ሰራዊቱን ህዝቡን፣ ደጋፊውን የሚክስ የአንድነት እንቅስቃሴ ጀምረናል ማለት ነው። ይህን የሚመስለው መሳይ እንግዲህ አርበኛ ያንስ ንጉስ ብዙዎችን ሲያስጨንቅ የነበረ ጉዳይ ነው። እዛ ጎንደር መሳሪያ ሁሉ እርስ በርስ ተማዛችሁ በማላችሁ የሰው ህይወት የጠፋበት ሁኔታ እንዳለም ሰምተን እኛም በተደጋጋሚ ይህንን አጀንዳ እያነሳን እየወቀስናችሁ ቆይተን ነበረም። ለአማራ ህዝብ ትግል በተለይ ጎንደር ላይ እንዲህ አይነቱ ነገር መከሰቱ ብዙዎችን አሳዝኖ ነበር። ዛሬ በእርቀ ሰላም ፈታችሁታል። ምን ማለት ነው እንግዲህ? በፎቶግራፍም እያየን ነው። ወዲና ወዲያ ማዶ ናችሁ ስትጣሉ የነበራችሁ፣ ዛሬም አንድ ላይ ታይታችኋል። እስቲ ምንድን ነው የዚህ ትርጉም፣ ምናልባት እርቀ ሰላሙ ሲባል ምን ማለት ነው? አዎ፣ በጣም የሚገርምህ በጣም የሚገርምህ መሳይ፣ ቀደም ሲል አንድ ላይ የነበርን በኋላ ግን በልዩ በተለያየ ምክንያት ተለያየተን ለአንድ አላማ ውሰን አንድ ህዝብ የምንታገለት አንድ ህዝብ እያለ የአማራ ህዝብ ኢትዮጵያ ህዝብ ብቻ እያለ ከዛ ውጭ ደግሞ መስዋዕትነታችን በቀኝ በግራ በጋራ እየከፈልን የቆየን ሰዎች በአንዳንድ ጥቃቅን ጉዳዮች እየተለያየን ቆይተን ነበር በዛም ብዙ ህዝብ አሳዝነናል ሰራዊት አሳዝነናል ህዝባችን ብቻም ሳይሆን ራሳችንም ጎድተን ቆይተናል በዛሬው ዕለት በእርቀ ሰላም እንዲፈታ ተደርጓል እርቅ ወርዷል ሙሉ በሙሉ ይሄ ደግሞ እንገናኝ እጅግ ተገናኝተን የተላቀስንበት እጅግ አስደሳች እና ስሜትን እጅግ በእጅጉ የሚያነሳሳ ስሜትን የሚያድስ ሞራልን የሚያድስ የወደፊት ተስፋን የሚፈነጥቅ እጅግ ግሩም የሆነ ውሎና ቀን አሳልፈናል። ላለፉት ቀናት በውስጥ በስጥር ተይዞ ሲካሄድ የነበረው ጉዳይ እያው ርቀት ሰላም በመውረድ አንድ ላይ ተቃቅፈን መቆም የቻልንበት ነው፣ እንዳያችሁትና በቀጣይ ደግሞ በጎንደርም በሌላውም በኩል ያሉት ወንድሞቻችን ጋር በጥቅሉ ወደ አንድነት ነገር የሚመጣበት ሁኔታ ተጠናቅሮ ይከትላል። ምናልባት አርበኛ ዮሐንስ ይሄ እንዲሆን አስተዋጽኦ የማን ነው? እንግዲህ ማንንም አላችሁ ሳታስገቡ በራሳችሁ ጊዜ ተገናኛችሁ ወይስ ይሄ እንዲመጣ አስተዋጽኦ ያደረጉ ወገኖች አሉ? ምናልባት እንደሰማነውም ከራሳችሁ ውስጥ አንዳንድ አካላት ይህንን ኃላፊነት ወስደው እውን እንዲሆን እንዳደረጉ ነው መረጃው ያለን። እንደው ካልተሳሳትን፣ እንደው ለዚህ እርቀ ሰላም መውረድ አስተዋጽኦ የሚጠቀሰው የማን ነው? በዚህ እርከ ሰላም መውረድ የመጀመሪያው የአደረጃጀታችን አመራር በየቀጠናው በየራሱ ቤት መክሮ የማያወላዳ ውሳኔ ላይ መድረሱና ለአንድነትም ሆነ ለእርት ዝግጁ ሆኑ ሁኔታዎችን ገምግሞ መቆሙ ሲሆን፣ በሁለተኝነት ደረጃ በሰራዊታችን መጋጨት ምክንያት ህዝባችን የመጀመሪያውም ኃላፊነት ጋር ህዝቡ በጣም አዝኗል። ከፍተኛ ግፊት አድርጓል እና ለህዝብ የሚሰጠው ነው። እንዲሁም ደግሞ በሰራዊታችን የሰራዊታችን ክፍልም እንድንገናኝ በጎ ሚና ተወጥቷል። ከዛ ውጪ በውስጥ በሎካል ጉዳይ ያለቀ እንጂ የውስጥ ሌላ ልዩ ልዩ የፖለቲካ እጆችም የሉት። አርበኛ ዮሐንስ ሌላው ከዚህ ጋር ተያይዞ የሚነሳው ይሄ ነገር የመጨረሻ ዳግም ወደ ጸብ የማትገቡበት ለመሆኑ ምን ማረጋገጫ ትሰጣላችሁ? ምክንያቱም መሰል ልርቆች ከዚህ በፊትም አንዳንድ አካባቢዎችም ነበሩ። ነገር ግን ዳግም ወደ ጸብ የሚገባበት ከእርቁ ወይም ደግሞ የሰላሙ መንገድ ብዙ እድሜ የማይኖርበት ሁኔታ ነው ያስተዋል ነው እና ብንፈራ ይህንን ነገር በጥርጣሬ ብንመለከት ካለፈ ከእናንተም ታሪክና ልማር ተነስተን ነው እና አሁንም ዳግም ወደ ጸብ ላለመግባት የመጨረሻ ነው ብሎ መግለጽ ይቻላል። የዛሬውን እርቅ በእኛ በኩል ሁሉ ነገሮች በቁጭትና በጥልቅ ግምገማ በየአድርገ ታችን አድርገን የወሰናቸው ናቸው ናቸው እንደዚሁም የህዝባችን በጎ ግፊት ያለበት በመሆኑ ሁለተኛ በሚያደማ ተግባር ውስጥ እንዳንገኝ ሆኖ እርቀ ሰላም አውርደናል ብለን ነው የምናምነው፣ ማለት ነው። እንደው በዚህ እርቅ ላይ የተገኙት እነማን ናቸው? እንግዲህ አርበኛ ደረጀ ይታየኛል ፎቶግራፍ ላይ ሌሎችም አሉነ ኮማንዶ ሳሚ እንደዚሁ አለም ምናልባት እንደው በእርቁ ላይ የተገኙ እነማን እንደሆነ መግለጽ ይቻላል? አዎ በትክሉ የስራ አስፈጻሚ አባል በእኛ በኩል በአማራ ፋኖ ብሔራዊ ሀይል አፋብሀ ሰሜን አማራ ቀጠና በላይ ዘለቀ እዝ በኩል አስራ ሶስት የስራ አስፈጻሚ አባላት እና የኮር ክፍለ ጦር አመራሮች እንደዚሁም በነ አርበኛ ደረጀ በኩል ደግሞ ጠቅላይ ጊዛ ስራ አስፈጻሚ የሆኑ ዘጠኝ ስራ አስፈጻሚ አመራር አባላት የተገኙ መሆኑን ነው የማውቀ ና ክለቶር ና ሌሎች በተዋረድ ያሉ ስራት የሚያንቀሳቅሱ አመራሮች ነው ተገኝተው ውሳኔ ዘወሰ። ነው አንዳንድ ጓዶች በቦታ ርቀት ምክንያት ና በአንዳንድ የጊዜ ጥረት ከጊዜ ጥረት ጋር በተያያዘ የርቀት ሁኔታ ወስኗቸው ያልተገኙ አሉ እንጂ ሙሉ በሙሉ ሁለቱ አደረጃጀቶች በጋራ በመነጋገር ያወረዱ የተሟላ እርቅ ነው ብሎ ግን መውሰድ ይቻላል። የተገኘውም ያልተገኘውም ያጸደቀውን እንደው በመጨረሻ አርበኛ ዮሐንስ ይሄ በእርቀ ሰላም ብቻ የሚቋጭ ነው ወይስ ከዚህ በተሻገረ ያን የጀመራችሁት ከዚህ ቀደም የጀመራችሁት ወደ ውህደት ወደ አንድነት የሚመጣበትን መስመር ዛሬ እንደ አመቻችታችኋል ወይስ እርቀ ሰላም ብቻ ውርዳችሁ ነው በዚሁ የሚቋጨው? አዎ፣ ቁልፉ ጉዳይ የመጨረሻ ማሰሪያችን አንድነት እና አንድ ሳነሆናን ነሳ ብለን የወሰድነው ውሳኔ ስላለ ውጤት አብረን የምናሳውቅ ሆኖ ከእርቀ ሰላም በላይ እርቅ ማውረድ እና እርቀ ሰላም ማውረድ ይቅር መባባል ከፍተኛ ምርታ እና ከፍተኛ እርምጃ የሚያስደስት ነገር ቢሆንም የተሟላ የምናደርገው ደግሞ አንድ አደረጃጀታችን በአንድ መዋቅር እና በአንድ እዝ በማጠቃለል በመደራጀት ነው ነው ማለት ነው። አደረጃጀታችን እና ተቀላቅለን በቀጠናው በጎንደር አንድ እዝ ብቻ የሚኖርበትን ሁኔታ ነው የምንሰጠው ማለት ነው። በጣም ነው የማመሰግነው። እንግዲህ ያለውን ሂደት እንከታተላለን። እናንተንም እንኳን ደስ አላችሁ ለማለት እንወዳለን። ምክንያቱም ይሄ እንዲመጣ በአንድም ይሁን በሌላ ትልቅ ጫና፣ ግፊት ስንፈጥር ነበር እንደ ሚዲያም። ስለዚህ በተፈጠረው አንድነት፣ በተፈጠረው እርቀ ሰላም የአንከር ሚዲያ ታዳሚዎችም እንደዚሁ ጥሩ ስሜት፣ መልካም ዜና እንደሰሙ ተስፋ እናደርጋለን። አርበኛ ዮሐንስ ንጉሱ ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት ክፍል፣ በጣም አመሰግናለሁ። አመሰግናለሁ መሳይ፣ እጅግ በጣም አመሰግናለሁ። በዚህ አጋጣሚ መላ ህዝባችን፣ ሰራዊታችን እና የትግላችን ደጋፊዎች በሙሉ እንኳን ደስ ያላችሁ እያል ከዚህ በኋላ እያንዳንዷ ርሳስ ተኮሰው እያንዳንዷ ምላጭ የምትሳበው ወደ ጠላት የምናደርግ ስለሆነ ሙሉ በሙሉ ትግላችሁን አዲሳችሁ፣ በአዲስ ሞራል እና ወኔ ህዝቡ እንዲሁም የሚመለከተው በትግሉ ዙሪያ በሀገር ውስጥ በሀገር ውጭ ያለ በሙሉ እንቅስቃሴውን እንዲቀጥል ውጤታማ እየተሳሰረ ውጤት ተኮር እንቅስቃሴዎችን ለማድረግ የሚያስችል ትብብር ቅንጅትና አንድነትን እንዲያሳይ ከልዩ ልዩ ቦታ የቀሩ የመሰላቸው እንዳይኖሩ እየተካተትን የምንሄድ ስለሆነ እኛ ወክለናችሁ የታረቅን መሆኑን በማሰብ በቀይ በግራ ቀርበን ወንድሞቻችሁ ወክለናችሁ የታረቅን መሆኑን ሙሉ በሙሉ በመውሰድ ያለምንም ማመንታት እርስ በርሳችሁ የተገፋፋችሁ ካላችሁ በተለያየ ስራ፣ ክፍል ይህ እናንተ የሚቅርታውን አብራችሁ እንዳወረጋችሁ፣ እንዲሁም እርቁ እንደታረቃችሁ ይቆጠራልና ቀጥታ ወደ ስራ የምንገባበት ሁኔታ

በድጋሚ በጣም አመሰግናለሁ አርበ አድማሽ ተመልካቾች፣ ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን አሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።